ሰላም ጤና ስጠልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጮች ተመልካቾች፣ በያላችሁበት የዓለም ትጉሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ሮብ ምሽት መጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላቸው የፌዴራል መንግስት ለአዲስ አበባ ከተማ የ2018 ባጀት አልመደብም ነ የተባለው አቢይ አህመድ ለክልሎች የተመደበው ባጀት ኦሮሚያ ክልል ከፍተኛውን ድርሻ ይዟል። ቀጥሎ አማራ ክልል ነው ነው የተባለው እና ዳነች አቤቤ ደግሞ ለአዲስ አበቤው ባጀት እንዳይመደብ አድርጓል ስሉ በርካቶች ሀሳባቸውን ሰጥቷል የአብይ አህመድ አገዛዝ በአማራ ክልል በባህር ዳር ከተማ ፋኖን አውግዞ የሚል ሰልፍ እያዘጋጀ መሆኑ ተሰምቷል በየቀበሌው የኮታ ድልድልም አድርጓል ነው የተባለው አብይ መንግስት ሴፍትኔት የሚወስዱትን ነጠላ አልብሶ ቤተክርስቲያን ፋኖን አውግዛለች በማለት ፕሮፓጋንዳ እየሰሩ እንደሚገኙ ተገልጿል የአማራን ሕዝብ ከፋኖ ለመነጠል ዶኮመንተሪ ኪል እያዘጋጁ እንደሚገኙም የተገለጸ ሲሆን ፋኖ በዚህ ዙሪያ ማስጠንቀቂያም የሰጠበት ሁኔታ መኖሩ ሰምተናል። በአማራ ክልል በተለያዩ ቦታዎች ላይ እየተደረገ ባለው ውጊያ ሁለት የብልጽግና ባለስልጣናት መገደላቸው የአማራ ፋኖ አስታውቋል። በምስራቅ ጎጃም የብልጽግና ባለስልጣናት እና አጃቢዎቻቸው ባለስልጣናት መገደላቸው ነው የታወቀው። ዘጠኝ አጃቢ የተገደለ ሲሆን አስራ አንድ መቁሰላቸው ተሰምቷል። ሁለት ባለስልጣን ደግሞ መገደላቸው ነው የተሰማው። በተመሳሳይ ከአዴት ወደ ቋሪት ባለው መንገድ በምላጭ በር በተፈጸመው የደፈጣ ጥቃት በርካቶች መሞታቸው ተሰምቷል። ፋኖ ወደ ቲሊሊ ከተማ ገብተው ጥቃት ፈጽሞ ወጥቷል። በጎጃም ቀጠና ለሽንዲ በቅርብ ርቀት ውጊያ እየተደረገ እንደሚገኝም የተሰማ ሲሆን በጎንደርም ውጊያ ቀጥሏል። በክንፈ ዘገላ አገዛዙ ሎጂስቲክ እንዳያቀርቡለት ተደርጓል። ሎጂስቲክ እንዳይቀርብለት አድርገናል ስሉ ፋኖች ይገልጿል። በርካቶች ወደ አምባ ጎርጊስ ሻሽቶ ሄዷል ስሉ ነው መረጃዎች እየወጡ የሚገኙ። በተመሳሳይ በቋራ ወረዳ ከባድ ውጊያ መቀስቀሱ ነው የተሰማው። ትላንትና በዋለው ውጊያ ከመቶ በላይ የሚቆጠሩ ያገዛዙ ጦር መመታታቸዉ ተሰምቷል። ባህር ዳር ከተማ ሀገር አቀፍ የሃይማኖት ጉባኤ እየተደረገ መሆኑ ተሰምቷል። የክልሉ ርዕሰ መስተዳድር አረጋ ከበደ እንግዲህ በዓሉን መክፈቻ ንግግርም አድርጓል። አቶ አረጋ ከበደ በጉባኤው መክፈቻ ላይ ንግግር አድርጓል። በሌላ መረጃ በትግራይ ክልል የትግራይ ተፈናቃዮች የጀነራል ታደሰ ቢሮ የሚገኝበትን ግቢ ተፈናቃዮቹ የፕሬዝዳንቱን ግቢ ጥሶ መግባታቸውን ተሰምቷል። ተፈናቃዮቹ መንግስት በፕሪቶሪያ ስምምነት መስረት ወደ ቤታችን ይመልሰን ብለን መልስ አላገኘንም ብሏል። የጸጥታ ኃይሎቹን ጥሶ ነው የገቡትም የተባለው ጠባቂዎቹ እርምጃ ከመውሰድም ተቆጥቧል፣ ተብሏል። ፕሬዚዳንት ታደሰ ወረደ ቢሮ ውስጥም ባለመኖራቸው የደረሰ ጉዳትም እንደሌለ ነው የተገለጸው። አድማጮቻችን፣ ተመልካቾቻችን እንግዲህ በምትመለከቱት መልክ እነዚህ ተፈናቃዮች ሆ ብሎ ነው የታደሰ ወረደን ጠባቂዎችን ጥሰው ወደ ግቢ የገቡት። ምናልባት ታደሰ ወረደን ቢያገኙ በሰላማዊ መንገድ ሊያነጋግሩ ነው ወይስ ምንድን ነው ሊፈጥሩ የፈለጉት የተባለ ነገር እንግዲህ የታወቀ ነገር የለም። በአጋጣሚ ታደሰ ወረደ በቢሮ ውስጥ የሉም። በዛ ምክንያት የደረሰ ጉዳት እንደሌለ ከአካባቢ የሚወጡ መረጃዎች ጠቁሟል። ሌላው የምክክር ኮሚሽን በአቢይ አህመድ ፍቃድ ላይ የተመሰረተ ነው ስሉ ፓርቲዎች ገልጿል። ኦኔግ እና ኦፌኮ በአንድነት ገልጿል። የአፓም ፎከስ ተከታ ፕሮግራሙን ተካተውበታል። እንግዲህ አድማጮቻችን፣ ተመልካቾቻችን ይሄ ምክክር ኮሚሽን የሚባለው ተጠሪነቱ ለአብይ አህመድ ነው፣ ጉዳይ አስፈፃሚነቱም ለአብይ አህመድ ነው። አንዳንድ ጉዳዮችን ለብልጽግና ፓርቲ የሚያደላበት ሁኔታ አለ። ነፃና ገለልተኛ የሆነ ነገር እንዳልሆነ ከውስጥ አገር ቤት ያሉት በውል እየተከታተሉት እንደሚገኙ ተገልጿል። ሌላውም ሰልፍን በተመለከተ ሕዝብ ራሱን ይጠብቅ ብሏል። ፋኖ ፋኖ ባህር ዳር ከተማ በተመለከተ ማስጠንቀቂያ ሰጥቷል። በአሁኑ ሰዓት እንግዲህ የሃይማኖት ጉባኤ እየተካሄደ ነው። አንዳንድ አባቶች ሁለቱ አንዳንድ አባቶች እንግዲህ ወጥቶ በስብሰባው ላይ እየተናገሩ ይገኛሉ። እጅግ በጣም በሚገርም ሁኔታ ሁለቱ ልጆቼ መከላከያ ናቸው፣ አንደኛው ልጄ ፋኖ ነው ወንድም ለወንድም ነው እየተገዳደለ ያለው ስሉ በአደባባይ ወጥተው በድፍረት እየተናገሩ የሚገኙበት ሁኔታ ነው ያለው። የህዝብ ስብሰባ ላይ እንግዲህ ብልጽግናም የፋኖ ኃይሎችም ህዝብን በተለያዩ ቦታዎች ላይ እየሰበሰቡ እንደሚገኙ የተገለጸበት ሁኔታ ነው ያለው። ፋኖችም ህዝብን እየሰበሰቡ ይገኛሉ። ብልጽግናም ህዝብን እየሰበሰበ ያለበት ሁኔታ መኖሩን ተመልክተናል። በሌላ መረጃ ከመጪው ሐምሌ ጀምሮ 15 ፐርሰንት ተጨማሪ ታክሲ ልጥል ነው ብልጽግና ተብሏል። እንግዲህ በዚህ ታክሲ ከሶስት ቢሊዮን በላይ ብር ለመሰብሰብ ታቅዷል ተብሏል። ገበሬው መዳበሪያ ጨምሮበታል ለመግዛት እንዳልቻለ የተገለጸበት ሁኔታ ነው ያለው። እንግዲህ የኑሮ ውድነቱ አሁን ካለው በጣም በሚገርም ሁኔታ እንደምንር የታወቀበት ሁኔታ ነው ያለው። ከሚመጣው ክረምት እንግዲህ ጀምሮ ሐምሌ ጀምሮ እንግዲህ አስራ አምስት ፐርሰንት እንደገና በህዝባችን ላይ ታክሲ ሊጨምር ዝግጅት ላይ እንደሚገኝ ነው የተገለጸው። ይሄ እንግዲህ ወዴት ይወስዳል ህዝባችንን? እስካሁን ህዝቡ አድፍቶ ቁጭ ብሏል፣ ከቤት አልወጣም፣ በጉዳዩ ደስተኛ የሆነ ይመስላል። ተጨማሪ ዝግጅት እየተደረገበት ይገኛል። አሁንም የኑሮ ውድነት አድማጮቻችን፣ ተመልካቾቻችን በሌላ መረጃ በአዲስ አበባ የተገደለችው ቀነኒ አዱኛን በተመለከተ ሙዚቀኛው አንዷለም ጎሳ እንግዲህ በሃምሳ ሺህ ከእስር እንዲፈታ ተደርጓል። በርካቶች አሳዝኗል። ጠበቃው እንግዲህ ሊበን አብዲ ሙዚቀኛው የተለቀቀው አቃቢ ህግ ክስ ባለማቅረቡ ነው ብሏል። የሙዚቀኛው በዋስ መፈታቱን ተከትሎ እንግዲህ የሟች ቀነኒ አዱኛ አባት አቶ አዱኛ ዋቆ ልጄን ለሁለተኛ ጊዜ ነው የገደሏት ስሉ ተሰምቷል። እንግዲህ ለቢቢሲ ተናግሯል። አቃቤ ሕግ የሚለውን አይተን ለፈጣሪ እንሰጣለን ብሏል አባቷ። በጣም የሚያሳዝን ነው። አድማጮቻችን፣ ተመልካቾቻችን በሌላ መረጃ የሱዳን የእርስ በርስ ውጊያ አሁንም ቀጥሏል። የሱዳን ፈጥኖ ደራሽ ጦር በሱዳን ደቡብ ኮርዶፋን ግዛት ኡንዴሄሌቢ ከተማን ተቆጣጥሯል የተባለው የሱዳን ጦር ተጠናክሮ የቀጠለበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንግዲህ በሀገራችን ኢትዮጵያ አሁን ባለው ሁኔታ እጅግ በጣም አስከፊ ሁኔታዎች እየተፈጠሩ ያሉበት ሁኔታ ነው ያለው። የኑሮ ውድነት አሁንም በድጋሜ በህዝባችን ላይ ጫና እንዲፈጥር መንግስት እየሰራ የሚገኝበት ሁኔታ አለ። ከአይኤምኤፍ ጋር የተዋዋለውን እንግዲህ የዶላር የመግዛት አቅም የኢትዮጵያ ብር የመግዛት አቅምን በጣም አሽቆልቁሎታል። ከዚህ ላይ እንግዲህ ተጨማሪ ሊያደርጉ ነው። አሁንም እጅግ በጣም በሚያሳዝን ሁኔታ የኢትዮጵያ ሕዝብ እነዚህን ጉዳዮች እንዴት እየተመለከተ እንደሆነ ባናውቅም ከዚህ ውጭ በአማራ ክልል ላይ እንግዲህ ፕሮፓጋንዳና ቅስቀሳዎች ተጠናክሮ ቀጥሏል። ፋኖች የተቆጣጠሯቸው አካባቢዎች የህዝብ ስብሰባ እያደረጉ ይገኛሉ። አገዛዙም ተቆጣጥሮ የሚገኝባቸው ቦታዎች ላይ የከፍተኛ ዶክመንተሪ ፊልምን በመስራት ስብሰባዎችን እያደረጉ ይገኛሉ። የብልጽግና አመራሮቹ ደግሞ ሰላም እንዲመጣ ከፈለጋችሁ እንደ ኢየሱስ ክርስቶስ ልትሰቀሉልን ያስፈልጋል ብለው በግልጽ እየተናገሩ ያሉበት ሁኔታ ያለው። በተለይ ምክትል ርዕሰ መስተዳደሩ በአደባባይ ወጥቶ እንደዚህ አይነት ንግግሮችን በግልጽ ያሰማበት ሁኔታ ተሰምቷል። ትግራይ አካባቢም እንግዲህ ያለው ድባብ ጥሩ እንዳልሆነ ነው የተገለጸው። በአንድ በኩል የጦርነት ዝግጅት አለ፣ በአንድ በኩል ተፈናቃዮቹ በክልሉ ውስጥ ያሉትን የህዋት አመራሮችን የማስጨነቅ ስራዎችን እየሰሩ ይገኛሉ። እነዚህ ነገሮች ተዳምሮ እንግዲህ ቀጣይ ክረምት ውጥረትና ውዝግብ አገራችን ኢትዮጵያ ይኖራል ተብሎ ይታሰባል። እንግዲህ ማህበረሰባችን ጥንቃቄ እንዲያደርግ ነው አሁንም ጥሪዎች እየቀረቡ የሚገኙት። በአማራ ክልል አርሶ አደሮች የተለያዩ ቦታዎች ላይ መዳበሪያ እንዳልደረሳቸው እና የደረሰው መዳበሪያ ከአቅማቸው በላይ መክፈል የማይችሉበት ሁኔታ ላይ የደረሰበት ሁኔታ ነው ያለው መዳበሪያውን ብልጽግና እጥፍ በእጥፍ እንደጨመረባቸው አንዳንድ አርሶ አደሮች እየወጡ እየተናገሩ ይገኛሉ። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች እንገናኛለን። መልካም ጊዜም እንዲሆንላችሁ እመኛለሁ። ሰላም አምሹልኝ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙንም እንድትከታተሉ ለሌሎች ወዳጅ ዘመዶችም እንድታጋሩ በአክብሮት ጠይቃለሁ። መልካም ምሽት።